ጤና ስጥልኝ የተከበራችሁና የተወዳችሁ የቲዩንስ ቤተሰቦች፣ የሎት ዜና ውጃችን ነው ጀምረዋል አዳዲስና ወቅታዊ ምሪዎች ማስደመት ጀምረናል። በቅድሚያም አርስ ዜናዎችን ነግራችኋለው፣ አብራችሁን ቆዩ። የፋኖ ኃይሎች ለተከታታይ ቀናት በቀጠለው ዘመቻ በአንድነት ውጊያ የአገዛዙን የአማራ ክልል የጸጥታ መዋቅር በይፋ አፍርሰናል ሲሉ አስታወቁም። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በተለያዩ ክልሉ አካባቢዎች የፋኖ ኃይሎች ከባድ ጥቃቶች ፈጽሟል። ምን የተባለውም። በሌላ በኩል የአገዛዙ ጦር ዘመቻ ዋና መምሪያ ኃላፊ ሌትራል ጀነራል በላይ ስዩም አስተማማኝ ሰራዊት ገንብተናል ሲሉ ተደምጠዋል። በዚህ ላይ ሪፖርት አዘጋጅተናል። ሶማሊያ አሜሪካ በብቸኝነት የምትቆጣጠራቸው ወደቦችና የጦር ሰፈሮችን እሰጣለሁ አለችም። የአፍሪካ ቀንድ አገሯ ሶማሊያም አሜሪካ በብቸኝነት የምትቆጣጠረው ስልታዊ ወደቦችና የጦር ሰፈሮችን ለመስጠት ሐሳብ ያቀረበችው ሶማሌላንድ ጋር አሜሪካ የምትፈጥረው ግንኙነት ለማቋረጥ ነው። የአብይ አህመድ ውል የከሰረበትና በአገዛዙም ወደብ አገኛለሁ ብሎ የተንቀሳቀሰባቸው ወደቦች ሙሉ ለሙሉ በሚባል ደረጃ ለአሜሪካ በስጦታነት ቀርቧል። በዚህም ላይ ዝርዝር አዘጋጅተናል። የብልጽግና ሹሙ ወደ ጫካ ተመልሶ ሰላምን የሚያውቅ ኃይል አንፈልግም ሲሉ ተደምጠዋል። በክልሉ ከፍተኛ ሙስና ተንሰራፍቷል፣ ፕሮጀክቶችም ተስተጓጉለዋል የሚለው ወቀሳ እየብረት ታመጥቷል። ከዚህ ባለፈም በክሉ የሚንቀሳቀሰው የኦጋዴን ነጻ አውጭ ግንባር የብልጽግና መንግስት እምነቶችን እያፈረሰ ስለሆነ ለአዲስ ትግል እዘጋጃለሁ ማለት ተከትሎ ነው የሹም አስተያየት የመጣውም። ተጨማሪ ያለን በሚያንማር በተከስተው እርደ መሬት ቢያነስ ከ1ሺ በላይ ሰዎች ሞታቸው ተረጋግጠዋል። በትላንትና እለት በተከስተው በዚህ ርዕደ መሬት እስካሁን ድረስ ብቻም ከ1ሺ በላይ ሰዎች ሲሞቱ 2307 ሰዎች ደግሞ ተጉድተዋል። የተባለው ዓለም አቀፍ ተቋማትና ሀገራት ድጋፎችን ለማድረግ ጥረት እያደረጉ ይገኛሉ። በዚህም ላይ ተጨማሪ ያለን ዩክሬን በጊዜያዊነት በተባበሩት መንግስት ሳስር እንድትሆን ዩክሬን በጊዜያዊነት በተባበሩት መንግስታት ስር እንድትሆን ፑቲን ሀሳብ አቅርበዋል። ዩክሬን ብቁ የሆነ መንግስት እስክትመርጥ ድረስ በጊዜያዊነት በተባበሩት መንግስታት አመራር ስር እንድትሆን ፑቲን ያቀረቡትን ሀሳብ ደግሞ ብዙዎቹ አልቀበሉም ብለዋል። ቀዳሚ የሆኑት የዩክሬን ፕሬዚዳንት ቮሎድሚር ዜሌንስኪ ናቸው። በዝርዝር እናያለን። ተመልካቾቻችን፣ ወደ ዝርዝሩ አልፋለውም። አብራችሁ ቆዩ። የፋኑ የፋኖ ኃይሎች ለተከታታይ ቀናት በቀጠለው በዘመቻ አንድነት ውጊያም የአገዛዙን የአማራ ክልል የጸጥታ መዋቅር በይፋ አፍርሰናል ሲሉ አስታወቁም። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። ፋኖ ኃይሎች በክልሉ ለተከታታይ ቀናት በቀጠለው በዘመቻ አንድነት የአማራ ክልል የጸጥታ መዋቅር በይፋ አፍርሰነዋል ሲሉ አስታውቀዋል። የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ በጎጃም እንዲሁም የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋም ዛሬ በጋራ በሰጡት መግለጫ አገዛዙ የጸጥታ ኃይላችንን ከመቼውም ጊዜ በላይ ጠንክሯል፣ ፋኖ ተበትኗል የሚለው የሐሰት ፕሮፓጋንዳ በዘመቻ አንድነት ውሃ በልቶታል፣ የአማራ ክልል የጸጥታ መዋቅር ሙሉ ለሙሉ ፈርሷል፣ የአገዛዙ የጀርባ አጥንት የሚባሉት የክልሉ ሰላምና ጸጥታ ቢሮ ኃላፊ የነበሩትን ጨ ጨምሮ በርካቶችም የቁም እስረኛ አድርጓል ሲሉ ነው ያስታወቁት። አገዛዙ የሽብር መንፈስ ሰፍኖበታል፣ እርስ በርስም መጎነጃጀል በዝቷል ያለው የፋኖ ኃይሎች መግለጫ ጀነራል አበባው ታደሰ የክልሉን ባለስልጣናት ሰብስቦ ካላገዛችሁ ክልሉን ለቀን እንወጣለን በማለት በባለስልጣናቱ ላይ እንደዛተ በመረጃና ደህንነት መዋቅራችን አረጋግጠናል ሲሉ እነዚህ የፋኖ አደረጃጀቶች በመግለጫቸው አስታውቀዋል ይህ ሁሉ በአገዛዙ ላይ የተፈጠረ ያለውም ዘመቻ አንድነት የአማራ ፋኖ አደረጃጀትን አጉጀው ካላቸው ከግማሽ በታች እንደተጠቀሙ ባለበት ወቅት መሆኑን ድላችን እጥፍ ድርብ ያደርገዋል ሲሉ ነው የፋኖ ኃይሎች መግለጫቸው ያስታወቁትም። የብልጽግና አሽከር ሲሉት የጠሩትን የክልሉን የጸጥታ መዋቅር እንዲሁም አገዛዙን ስልታዊ በሆነ መንገድ ሲያገለግል የነበረውን መንግስታዊ መዋቅር ሙሉ ለሙሉ በማፍረስ አገዛዙን ከአማራ ክልል ሕዝብ ጋር ያለውን ግንኙነት ተመልሶ መቀጠል እንዳይችል አድርገን ቆርጥነዋል ብለዋል። በዚህም የክልሉን ፐርሰንት በላይ የሚሆን መዋቅር በመቆጣጠር የማስተራር ስራውን በፋኖ ጊዜ አሰራር እየተፈጸመ ይገኛል ሲሉ ነው የፋኖ ኃይሎች አደራጀቶች መግለጫቸው ያስታወቁትም በሌላ በኩል በክልሉ የተለያዩ አካባቢዎች ውጊያ በቀጥሎ የታወቀ ሲሆን ሰሜን ጎንደር ዞን ደባርቅ ወረዳ ወቅን ከተማ የፋኖ ኃይሎች ዘልቀው በመግባት በከፈቱት ተኩስ የአገዛዝ ጦር አባላት ተገድለዋል ሲሉም የከተማ ነዋሪዎች ለኢትዮ ኒውስ ተናግረዋል። በአካባቢው ጥራይናን ጨምሮ ለተከታታይ ቀናት ውጊያ እየተደረገ ነው ያሉት ነዋሪዎቹም የዞኑ ዋና ከተማ ደባርቅ ሀገሪቷ ውስጥ ትገኛለች ብለዋል። በጎንደር ቀጠና ጠገዴ ወረዳም ቅራቅር ከተማ አርማ ጭሆም፣ በለሳም፣ ሰዴ ሙጃ፣ ጋይንት፣ ስማዳና ሌሎች አካባቢዎች ከትላንት በስቲያ ጀምሮ ከፍተኛ ሰብዊና ቁሳዊ ጉዳት ተመዘገበት ውጊያ የተደረግባቸው አካባቢዎች መሆናቸው ለማወቅ ተችሏል። በተመሳሳይ በወሎ ቀጠና መቅደላ ዲስ ሻና ዶቅ አካባቢ፣ በአማራ ሳይንት ሀርቡና እንዲሁም ሌሎች አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያዎች መደረጋቸውም ታውቋል። በተያያዘ በጎጃም ቀጠና በፋግታ ለኮማ ሰሜን ወረዳ እንዲሁም ችጓል እየተደረገ ውጊያ ተከትሎ የአገዛዝ ጦር አካባቢውን ለቆ እንዲወጣ መደረጉ ነው የፋኑ የመረጃ ምንጮች ያስታወቁትም። በዚህ ውጊያም በርካታ የአገዛዝ ወታደሮች ሲገደሉ፣ ወታደራዊ ሎጂስቲኮችን በፋኑ ኃይሎች ተይዟል የተባለው በዚሁ በጎጃም አገው ምድር ቀጠና የፋኑ ኃይሎች ዛሬ ወደ አንከሻ ወረዳ አዘና ከተማ መግባት፣ በስፍራው የሚገኘውን የአገዛዝ ጦር ላይ ከፍተኛ ጉዳት ማረሳቸውን የፋኑ የመረጃ ምንጮች ሌትዩኒስ ተናግረዋል። በዚሁ በውጊያው ከስልሳ በላይ የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል፣ ያሉት የመረጃ ምንጮች ከፍተኛ ቁጥር ያለው የጦር መሳሪያም በፋኖ ተማርኳል ብለዋል። በሌላ በኩል የአገዛዙ ጦር በጎጃምና ወሎ አጎራባች ቀጠናዎች በሆኑት በመርጦ ለማርያምና በመካነ ሰላም መካከል ያለውን ህዝብ እንዳይገናኝ በማድረግ የሽብር ወንጀል እየፈጸመ ነው ሲል የአማራ ፋኖ በጎጃም አስታውቋል። የአገዛዙ የመርጦ ለማርያም ከተማ ከንቲባ ብርሃኑ ዓለም የሰባ አንደኛ ክፍለ ጦር ምክትል አዛዥ ኮሎኔል ኪሮስና የቀጠናው የሬጅመንት አዛዥ ሻለቃ አሻግሬ ተጸጋዬ በወሎና በጎጃም አዋሳኝ በሚኖር ህዝብ ላይ ላይ የሽብር ወንጀል በመፈጸሙ ላይ ይገኛሉ ሲል ነው የአማራ ፋኖ በጎጃም ውንጀላውን ያሰማው። በዚህም የአማራ ፋኖ በጎጃም የምርጦ ለማርያም መካነ ሰላም አውራ መንገድ ከተቆጣጠረ ከመጋቢት 8 ቀን 2017 ጀምሮ እስከዛሬ ድረስ ከመካነ ሰላም ና ከምርጦ ለማርያም የሚወጡ የህዝብና የጭነት መኪኖችን በመከልከል አገዛዙ በህዝብ ላይ ከፍተኛ ስቃይ እያረሰ ነው ብሏል። በዚህም ምክንያት ለህክምናና ሌሎች ለሌሎች አገልግሎቶች ህዝብ ወደ ከተሞች እንዳይጓጓዝ ከማድረግ በተጨማሪ በአባይ ዳር ቀበሌዎች የሚመረቱ አትክልትና ፍራ ፍሬዎች ለገበያ እንዳይቀሩ ማድረግ በቀጠናው በሚገኙ አርሶ አደሮች ላይ የማይካስ ጉዳት ማድረስም ላይ መሆኑን እወቁልኝ ብሏል። በመሆኑም ላለፉት 14 ቀናት ዘጋው መንገድ ከነገ መጋቢት 21 ቀን 2017 ጀምሮ የማይከፈት ከሆነ በቀጠና የሚገኘው የአማራ ፋኖ በጎጃም ከአማራ ፋኖ በወሎ ቤት አማራ ጋር በመተባበር አስፈላጊውን እርምጃ የሚወስድበት ይሆናል ሲሉ የፋኖ ኃይሎች አስታውቀዋል። በክልሉ በቀጠለው ጦርነት ምክንያት መሰረታዊ አገልግሎቶችን አቅርቦት ተስተጓጉሎ፣ የህዝብ እንቅስቃሴ ተገድቦ እንደሚገኝ የሚታወቅ ሲሆን አግ ዛዙ በበኩሉም አሁንም ጦርነቱ ለመቀጠል የሚያስችለው ምልምል የሰራዊት አባላት ወደ ተለያዩ አካባቢዎች እያሰማራ ነው ተብሏል። ሰሞኑን ከብር ሸለቆ የተመረቁ የአድማብትና ፖሊስ አባላት በየተመደቡበት ዞን በአገዛዙ ባለስልጣናት በድምቀት አቃወል ሲደረግላቸው ታይቷል። በሌላ በኩል የአገዛዙ መከላከያ ሰራዊት ዘመቻ ዋና መምሪያ ኃላፊ ሌተናል ጄኔራል በላይ ስዩም አስተማማኝ ሰራዊት ተገንብተዋል ሲሉ ሲናገሩ ተደምጠዋል። ጀኔራሉ ይህን ያሉት በክርሶ የኮንቲጀንት የሰራዊት ምረቃ ስነስርዓት ላይ ሲሆን በዓለም ላይ ተምሳሌት የሆነ ሰራዊት ተቀጥሏል ሲሉም ዛሬ ባደረጉት ንግግር ተደምጠዋል። የሰው ኃይል ግንባታው በተናጥል መልኩም ቀጥሏል ያሉት ጀኔራሉም የፅንፈኛና አሸባሪ ያሎችን በመዋጋት ህልማቸውን እንዳይሳካ እያደረግን ነው በማለትም አሁን ላይ ያለውን ውጊያ በተመለከተ ሀሳባቸውን ሰንዝረዋል። ሶማሊያ አሜሪካ በብቸኝነት የምትቆጣጠራቸው ወደቦችና የጦር ሰፈሮችን እንሰጣለሁ ብላለች። ይህ ዜና ታዲያ አሜሪካ ከሶማሌላንድ ጋርና አብይ አህመድ ከሶማሌላንድ ጋር ሆነው ሀገር ለማድረግ የተንቀሳቀሱትን እንቅስቃሴ ለመግታት ያለመ መረጃን የያዘ ሆኗል። የአፍሪካ ቀንዱ ሀገር ሶማሊያ አሜሪካ በብቸኝነት የምትቆጣጠሩ ስልታዊ መደቦችን እንዲሁም የጦር ሰፈሮችን ለመስጠት ሀሳብ ማቅረቧን ሮይተርስ ነው የዘገበው። የሶማሊያው ፕሬዚዳንት ሀሰን ሼክ መሐመድ ለአሜሪካቻቸው ዶናልድ ትራምፕ በጻፉትና ሮይተርስ መመልከቱ በገለጸው ደብዳቤ ላይ ነው። አሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ሰፈሮችና ወደቦች አማራጭ የቀረቡላት ጉዳዩን በሚያውቁት የቀጠናው ዲፕሎማት ትክክለኛነቱ መረጋገጡና የዜና ወኪሉ የገለጸው ደብዳቤ በተጻፈው መጋቢት 7 2017 ዓ ምት ነው ሮይተርስ እንደዘገባው ላይ እንዳሰፈረው ከሆነ ፕሬዚዳንቱ አሜሪካ ብቸኝነትን ትቆጣጠራቸው ያቀረቡት ባሎ ዶግሉና ባሉ ዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራና ቦሳሶን ወደቦችን ጨምሮ ነው። አሜሪካ በሶማሊያ እና በቀጥናው የሚገኙ ጽንፈኛ ታጣቂዎችን ስጋት ለመመከት በአፍሪካ ቀንድ ጠንካራ ወታደራዊ ይዞታ ያስገኝላታል ተብሏል። ይህ የሶማሊያ ውሳኔ እነዚህን ስልታዊ ይዞታዎች አሜሪካ በቀጥናው የምታደርገውን ተሳትፎ የማጠናከር እድል ይሰጣሉ። የማይቋረጥ ወታደራዊና ሎጂስቲክ መዳረሻዎች ለአሜሪካ በማረጋገጥ ሌሎች የውጭ ተወዳዳሪዎች በዚህ ወሳኝ ኮሪደር ውስጥ እንዳይገኙ ይከለክላል ሲል ግል ደብዳቤውን ዋቢ አድርጎ ሮይተርስ አስነብቧል። ባሎዶግል ከዋና ከተማ ሞቃዲሾ በስተ ሰሜን ምራብ ከዘጠና ኪሎ ሜትር ርቀት ላይ የምትገኝ ሲሆን የቦሳሶ ወደብ ከፊል ራስ ገዝ በሆነችው ፑንትላንድ ትገኛለች። ሶማሊያም ለአሜሪካ በብቸኝነት እንደ ጦር ሰፈር እንድጠቀምበት እና በወደብነት እንድትቆጣጠሩ ካቀረበችው ውስጥ የበርበራ ወደብ አንዱ ነው። በርበራ ራሷን በነጻ አገርነት ባወጀች ሶማሌላንድ የሚገኝ ሲሆን የሶማሊያ እርምጃ ሁኔታን ወደ ግጭት እንዲያመራ ሊያደርገው እንደሚችል ይጠበቃል። እነዚህ ወደቦች በሙሉ የብልጽግናው መንግስት አብይ አህመድ በራሱ ከሶማሌላንድ ጋር እንዲሁም ደግሞ በአንካራ በቱርክ አስተባባሪነት ለፈረመው የወደብ ፍላጎቱ ይሰጡኛል ወይም አገኛቸዋለሁ ብሎ የሚቋምጥባቸው ቦታዎች ነበሩ። ታዲያ ይህን የበርበራ ወደብን አስመልክቶ ሬተርስ ጥያቄ ያቀረበላቸው የሶማሌላንድ የውጭ ጉዳይ አብዱራህማን ዲር አደን የምን ትብብር ነው? አሜሪካ ይህንን ሶማሊያ የተባለ የተባላሸ አገዛዝ ተስፋ ቆርጣለች። አሜሪካ ለዓለም ሰላማዊ የተረጋጋና ዲሞክራሲ ስፍንባት አገር መሆኗን ካሳየች በሶማሌላንድ ጋር ለመደራደር ዝግጁ ናት። የሚል ምላሽ ሰጥተዋል። አሜሪካ ደደብ አይደለችም። በርበራ ወደብን በተመለከተ ከማን ጋር መነጋገር እንዳለባቸው ያውቃሉ ሲሉም ያክላሉ። በባይደን አስተዳደሩ ወቅት የዩኤስ አፍሪካ ኮማንድ አፍሪካን አዛዥ ጨምሮ ከፍተኛ የአሜሪካ ባለስልጣናት የበርበራ ወደብን ጎብኝተዋል። በኋላ ላይ ለአሜሪካ የጠፈር መንኮራኩሮች ድንገተኛ ማረፊያ ተብሎ መለየቱን ተነግሯል። ከሶስት ዓመታት በፊት የአሜሪካ የመከላከያ አውቶራይዜሽን አክት ተብሎ የሚጠራው የጸጥታ ትብብር በማጎልበት ለጠንካራ ዲፕሎማሲያዊና ና የኢኮኖሚያዊ ግንኙነት መንገድ ይከፍታል፣ በሚል ሶማሌላንድ እንድትካተት ተሻሽሏል። ሶማሌላንድን እንደ አንድ የግዛቱ አካል አድርጋ የምታያው ሶማሊያ ከሶማሌላንድ ጋር የሚደረገው ስምምነትም ሆነ እውቅና እንደማትቀበል በተደጋጋሚ ትናገራለች። ኢትዮጵያ ራሷ እንደ ነጻ ሀገር ካወጀችውና በዓለም አቀፍ ደረጃ ተቀባይነት ካላገኘች ሶማሌላንድ ጋር ሀያ ኪሎ ሜትር የሚሸፍን የባህር ጠረፍ ለማግኘት የፈረመችው የመግባባያ ሰነድ ሶማሊያ በእጅጉ አስቆጥቶም በቀጠናው ከፍተኛ ውጥረት ያስከተለ መሆኑም ይታወሳል። በምላሽ ኢትዮጵያ ለሶማሌላንድ እውቅና ሕክምና ለመስጠት እንዲሁም ከልማት ተቋማቷ ድርሻ ይኖራታል የሚል ነበረ። ሶማሊያና ኢትዮጵያ የዲፕሎማሲያዊ ግንኙነታችን ያቋረጠው ቁርሾ ውስጥ ከገቡ በኋላ በቱርክ አደራደርነት ስምነት ላይ ደርሰው ነበረ። በቱርክ ፕሬዚዳንት ረሲብ ጣያብ ኤርዶዋን አደራደርነት ታሳስ ሁለት 2017 የተደረሰው የአንካራ ስምነት ለአንድ ዓመት ያህል በቃላት ጦርነት ሲወዛገቡ የነበሩ ኢትዮጵያና ሶማሊያ ልዩነታቸውን ድርድር ጠረጴዛ ለመፍታት እንዲቀመጡ ያደረገ ነው። ታዲያ ይህም ስምምነት ሆነ አስቀድሞ ከሶማሌላንድ ጋር የተፈጸመው ስምምነት እስካሁን ድረስ ለኢትዮጵያ የፍላጎቷን የወደብ ምንጭ ልታደርገው አልቻለችም። የብልጽግናው አገዛዝ የተሳሳተ የዲፕሎማሲ ሂደትን በመከተል በሶማሌላንድ በሶማሊያና በተለያዩ ቦታዎች ያጣውን የወደብ ፍላጎት አሁን ደግሞ ኤርትራን በመውረር ኤርትራ ላይ ወደብ ለማግኘት ጥረት ያደርጋል በሚል ትችት እየቀረበበት ይገኛል። የዚህ ይህ ያልተገታና ያልተጠና የወደብ ፍላጎቱ በቀጠናው የማተራመስ አቅሙን ከፍ ያደርገው ሲሆን፣ በአሁኑ ሰዓት ሶማሌና ሶማሌላንድ እያቀረቡላቸው ያሉ ወደቦች በሙሉ አሜሪካ በቀጠና ያላትን የበላይነት በማረጋገጡ ከአብይ አህመድ ፍላጎት ጋር እንዴት ይጣረሳል ወይስ ይዋደዳል የሚለው ግን አልተረጋገጠም። የሶማሌ ክልል ህዝብ ወደ ጫካ ተመልሶ ሰላምን የሚያውቅ ኃይል አይፈልግም ሲሉ የክልሉ ሹም ተናገሩ። በክልሉ ከፍተኛ ሙስና ተንሰራፍተዋል፣ ፕሮጀክቶችም ተጓተዋል፣ የሚዋሉ ውሎችም ፈርሰዋል፣ ብልጽግናም እያከበረን አይደለም የሚሉ ኃይሎችን ባሉበት ሰዓት ነው ይህ የተባለው። የሶማሌ ክልል ህዝብ ወደ ጫካ ተመልሶ ሰላምን የሚያውቅ ኃይል አይፈልግም ሲሉ የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አብዱል ቃድረሽ ናቸው የሚናገሩት። የሶማሌ ክልል ህዝብ ለዘመናት የነበሩትን የልማትና የሰላም ጥያቄዎች ባለፉት የለውጥ ዓመታት መመለሳ ኃይላቸውን ልታውቁ ይገባል የሚሉት እኒሆ የጸጥታ ኃላፊም ሰፍኗል ያሉትን ሰላም ታዲያ የተለያዩ ኃይሎችና ግለሰቦች በሚያሰራጩት የጸረ ሰላም ምልክቶች ሊፈርስ ጫፍ ላይ እርሷል ማለትም የተናገሩ ሲሆን ይህን ጉዳይ ግን መንግስታቸው እንደማይታገሰው ያብራራሉ። ሹሙይን የሚሉት ከክልሉ የሚንቀሳቀሱ ፓርቲዎች በተለይም ኦጋዴን ነጻነት ግንባር ከክልሉ ሕዝብ ይሁንታ ውጭ የነዳጅ ሀብቱ፣ አጠቃላይ የክልሉ ተፈጥሯዊ ሀብት እየተመዘበረ ነው፣ በዚህም ደግሞ የፌዴራል መንግስትን ጨምሮ የቻይና መንግስት እጁ አለበት በማለት በነዳጅ ቁፋሮ ላይ የተሰማረ ጦር የቻይና ተቋም ስራውን እንዲያቆም ጭምር ከጠየቀ ከሳምንታት በኋላ ነው። ይሁ የኦጋዴን ነጻነት ግንባር ወደ ትግል ምለስ ጫፍ ላይ ነኝ። ይህን ደግሞ ዋነኛ ምክንያት የበክሉ ያለው ሁኔታ ከዚህ በፊት በአስመር ያደረኩት ስምምነት መፍረስም ጭምር መሰረት በማድረግ ነው ሲል ተደምጧል። ታዲያ ሹሙ ግን ለክልሉ ህዝብ እንታገላለን የሚሉ አካላትና ሀይሎች የተፈቀደውን የትግል አይነት ሰላማዊ ትግል ብቻ ነው በማለት ቀንብበው ያቀረቡ ሲሆን አሁን ላይ ይላሉ አቶ አብዱልቃድር ወደ ጫካ ተመልሶ የሚደረግ ትግል የሶማሌ ክልል ህዝብ አይፈልገውም በማለት ህዝቡን ወክሎ ተናግረዋ። ይሁን እንጂ የክልሉ ሰላምና ጸጥታ ቢሮ ኃላፊውን እነዚህን ያስጠነቋቸው አካላት ኃይሎችና ግለሰቦች ከማለት ውጭ በስም አልጠቅሷቸውም። አቶ አብዱል ቃድር በአገርም ሆነ በክልሉ የፖለቲካ ምህዳሩ ሰፍቷል ባይ ሲሆኑም ሰላማዊ በሆነ መልኩ የፖለቲካ አቋማችን ለማራመድ የተመዘገቡ ቡድኖች የህዝቡን ሰላም በማወቅ መንገድ በመንቀሳቀስ አብሮነት ከሚሸረሽሩ እንቅስቃሴዎችና ና ፕሮፓጋንዳዎች መቆጠብ አለባቸው ብለዋል። ምንም እንኳን ይም ቢሉም በሀገሪቱ ሙሉ ለሙሉ የሰላም አማራጭ ጠፍቶ የጦርነት ማዕበል ውስጥ እንዳለች የባለፉ ባለፉት ስድስት ዓመታት ዋና ዋቢ አድርጎ መርዳት የሚቻል ቢሆንም እኒሁ የሶማሌ ክልል የሰላምና ድነት ቢሮ ኃላፊ ግን በክልሉ ህዝቡ የሚፈልገው ሰላም ብቻ ነው ይላሉ። ኃላፊው በተጨማሪም ይህን ማብራሪያ የሰጡት በቅርቡም በክልሉ የሚንቀሳቀሱ የሶማሌ ፌዴራልስ ፓርቲና የክልሉ መንግስት በመግለጫቸው መወቃቀሳቸውን ተከትሎ ነው። የሶማሌ ፌዴራልስ ፓርቲ የካቲት ወር መገባደጃ ላይ በክልሉ ሙስና ተንሰራፍተዋል፣ ፕሮጀክቶች ተጓተዋል፣ ጎሳን መሰረት ያደረገ ዝርፊያ እየተፈጸመ ነው፣ ለሰውየው የቀረቡ ሰዎች ናቸው ሀብትና አጠቃላይ ንብረት እያፈሩ ያሉት በማለት ከሰው ነበረ። በሰዓቱ የክልሉ መንግስት ጉዳይ ሐሰት ነው፣ ስም ማጥፋት ዘመቻ ነው ማለትም ውድቅ አድርጎ ነበር። አሁን ላይ ታዲያ በህዝቡ እና በመንግስት መካከል ጥርጣሬ ለመፍጠር ያለ እንቅስቃሴ እየተደረገ ነው ማለት አሁን ላይ የሚከሱት እኒው አመራር በክልሉ ያለውን ችግር ግን እንዴት ይፈታል የሚለውን በተመለከተ ሲናገሩ አልተደመጡም። በሚያንማር በተከሰተው እርደ መሬት ቢያነስ አንድ ሺህ ሁለት ሰዎች እስካሁን ድረስ ሙተዋል ተብሏል። 30 ሰዎች ደግሞ መጥፋታቸው ተገልጿል። በትላንትናው እለት በ7.7 ማግኒቲዩድ የተለካ እርደ መሬት የተከስተ ሲሆን ከማይንማር አልፎ በአጎራባች ሀገራትም ንዝረት ተሰምቷል። ዓለምንም እያነጋገረ ነው። የአደጋ ጊዜ ሰራተኞች የሰዎች ህይወት ለማዳን እየተረባረቡ ቢሆንም የሟቾች ቁጥር እየጨመረ ነው። በእጃችን እየቆፈርን ሰዎችን ለማዳን እየሞከርን ነው ሲል አንድ የአደጋ ጊዜ ሰራተኛ ለዓለም አቀፉ ሚዲያ ቢቢሲ ተናግሯል። በባንኮ በግንባታ ላይ በነበረ ህንፃ ውስጥ ይሰሩ የነበሩ መቶ ሰራተኞች እስካሁን አልተገኙም። ከመካከላቸው ስድስቱ መሞታቸውም አረጋግጫለሁ ብሏል። የሚያንማር ወታደራዊ መንግስት ዓለም አቀፍ እርዳታን ጠይቋል። ሚያንማር ራሷን አግል ላይ የምትኖር አገር ብትሆንም የርዕደ መሬቱ ስፋት ወታደራዊ መንግስቱ ድጋፍ እንዲጠይቅ አስገድቷል። ወታደራዊ መንግስቱ በሰጠው መረጃ መሰረት 694 ሰዎች የሞቱት ማንዳላይ በተባለው ከተማ ሲሆን በሌሎች አካባቢዎች ያሉ የተጎጂዎች ቁጥር 1 ሺህ ሁለት ደርሷል ብሏል። ማንዳላይ የማይናማር ሁለተኛ ትልቅ ከተማ ስትሆን በርደ መሬቱ ክፉኛም ተጎድታለች። የማይናማር ርደ መሬት በአጠቃላይ ያረሰው ጉዳት ዓለምን እያነጋገረ ሲሆን በእነዚህ አዋሳኝ አካባቢዎች ያሉ ሀገራትም ጭምር ጉዳት ርሶባቸዋል ወይም የመሬት መንቀጥቀጥ ተሰምቷቸዋል። ህንድ ለማይናማር እርዳታ ከላኩ ሀገራት አንዱ አሁና በቀዳሚነት ወጥታለች። በማይናማር ለሚገኙም የርደ መሬት ተጎጂዎች ድጋፍ መስጫ ማከላት መገልገያዎችንም አድርሳለች። ጠቅላይ ሚኒስትር ራንድራ ሞዲ ድጋፍ ለመስጠት በተጠንቀቅ እየጠባበቅ ነው ሲሉ አሜሪካን ጨምሮም በዚህ የመሬት መንቀጥቀጥ ለተጎዱ ሰዎች አዝነናል የሚል መልእክት ከማስተላለፍ በተጨማሪም እርዳታዎችን ለማድረግ ዝግጁነታቸውን አሳውቀዋል። ዩክሬን በጊዜያዊነት በተባበሩት መንግስታት ስር እንድትሆን ፑቲን ሀሳብ ማቅረባቸው ተደመጠ። ዩክሬን ብቁ የሆነ መንግስት እስክትመርጥ ድረስ በጊዜያዊነት በተባበሩት መንግስታት አመራር ስር እንድትሆን የሩሲያ ፕሬዚዳንት ቭላድሚር ፑቲን ሀሳብ አቅርበዋል። በኪየቭ ተቀማጭ ያደረገው የዩክሬን አስተዳደር በህገ ወጥነት የሚፈርጁት የሩሲያው ፕሬዚዳንት አመራሩ እንዲቀየር በተደጋጋሚ ሲነገሩ ይደመጣል። ዩክሬን የፑቲን ሀሳብ እብደት ስትል የጠራችው ሲሆን በአሜሪካ ፕሬዚዳንት ዶናልድ ትራምፕ መሪነት የሚደረገውን የሰላም ስምምነት ለማዘግየት የሚደረግ ስትራቴጂ ነው ብላለች። ዋይት ሀውስ በክልሉም የዩክሬን አስተዳደር በህገ መንግስቱና በህዝቡ እንደሚወሰን አጽንኦት ሰጥቶ ወቅሎኝ ብሏል። የፑቲን አስተያየት የተሰማው አራተኛ ዓመት ያስቆጠረው የዩክሬን ጦርነት ሰላማዊ እልባት እንዲያገኝ አሜሪካ የተኩስ አቁም ስምነት እንዲደረስ በዋነኛነት እያሸማገለች ባለችበት ወቅት ነው። ዩክሬንና ሩሲያም ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምነት መፈርማቸውን ዋይት ሀውስ ማረጋግጧል። ሀገራቱ ሳውዲ አረቢያ ውስጥ ይበየግላቸው ከዩናይትድ ስቴትስ ጋር ባደረጉ ስምነት ነው የተኩስ አቁም ለማድረግ የወሰኑትም። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምነት ተግባራዊ የሚሆነው ምዕራባውያን የጣሉት ማዕቀብ ሲነሳ መሆኑና ጽንኦት መስጠት ቅድመ ሁኔታዎች አስቀምጣለች። ይህም ሩሲያ የተኩስ አቁም ለማደናቀፍ እየሞከረች ነው የሚል ስጋትን አጭሯል። ፑቲን በሰሜን ሩሲያ በምትገኘው ሙርማክስ ከተማ የባህር ሰርጓጅ መርከብ ሰራተኞችን ባነጋገሩበት ወቅት በተባበሩት መንግስታት ጥራ ስር የሚመራ ጊዜያዊ አስተዳደር ከአሜሪካ ከአውሮፓ ሀገራትና ከአጋሮቻችን ጓደኞቻችን ጋር የምንወያይበት ነው ብለዋል። ይህን ዲሞክራሲያዊ ምርጫ ለማካሄድ በህዝብ አመኔታ ያለው ብቁ መንግስት ወደ ስልጣን ለማምጣት እንዲሁም የሰላም ስምምነት ለመነጋገርና ህጋዊ ሰነዶችን ለመፈረም ነው ሲሉም ተደምጠዋል። ሩሲያ ፕሬዚዳንት ቮሎዲሚር ዘለንስኪ የስልጣን ዘመኑን ስለጨረሰ ህገወጥ መንግስት ነው ማለት የፈረጀች ሲሆን በዚህም የሰላም ድርድር ለመሳተፍ ህጋዊ መሰረት የለውም፣ በማለት ጭምር ከሳለችም። ዘለንስኪ በበኩላቸው ሀገራቸው በጦርነት ውስጥ ስለሆነች ምርጫው በህጋዊ መንገድ በወታደራዊ ህግ እንዲዘገይ ተደርጓል ማለት ምክንያታቸውን ያሰማሉ። የተወደዳችሁ የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እንመኛለን።